ህለምንከዚህ በኋላ ማል ጫውት ላምንም በሁለት ተጫወትኩኝ። ነገር ነው ፈጥሬ ወይ በቅናት ምናምን ፈጥሬ አይደለም። እናንተም እየሰማችሁ ያሉትኝ አሁን ከዲቦራ ጋር ለማጣላት በየአቅጣጫው ነው ብሎ

በቃ ሁሉን ነገር ላስተካክል እያሰብኩ ነው። እንደ ድሮው ጣፍን ሳይሆን ሁሉ ነገር ላስተካክል ማለት ነው። እንደ በጧት ማለት በኢትዮጵያ ጧት፣ በኢትዮጵያ ለምሳሌ አሁን የቀጠሮ ጌም የምንጨዋትበት ሰዓት በፊት አለ አይደል? በኢትዮጵያ ማታ ነው ኮታ የሚባለው ማታ ማታ ማታ፣ በኢትዮጵያ ማታ ከምሽቱ ሁለት ሰዓት መግባት አለበት። ሁለት ሰዓት ጎበዝ ሁለት ሰዓት ከገባሽ ሻርፕ አርጊ። ሁሌ በሰዓት ሁሌ በሰዓት የቲክቶክ ያ እንደዛ ነው፣ ድሮ ምገባ የነበረው እና እኔ እንቅልፍ በቃ ሀቡ እግዚአብሔር እንደ እንቅልፍ የምወደው ነገር የለም። እንቅልፍ ጥሩ ነው፣ ግን አት ማለት ከስምንት ሰዓት በለተኛሽ ብተኝ ብተኝ ወይኔ አቡ ስምንት ሰዓት ኮመኑ አይደለም ከነጋ በኋላ ተኛ እና ምኑ ላይ ብገባለሁ ነው አለር ምቅጣሪ እና ተኛ አላሳይ አይደለም። እኔን የገደለ ወሬ ነው ወሬ እናቴ። አሁን እኔ ማስበው እናቴ አንድ እዛ ስትወልደኝ እየቋጨች ነው ወለደች። አቡ ደንበኛ በእኛ በቃ በርበሬ ቀጥሽ መጣው መጣው እያለች ወሬ በጣም ነው የምወደው። አቡ በቃ ወሬ ገስትሬ ካዳመጥኩኝ ከዛ እየተኛሁ በዛውም ኩሰውኩ ይተኛል አይደለ? አልተኛም። ምን አሉ? ቆይ ለመመለስ ዳግታለሁ ግን አልተኛ ማዳመጣለሁ። ቤታ ማሚ አለቀሰ። ባየሽም ጸጉር ተላጨውኩ አዋ፣ መለጠኝ ዛሬ አይ አይ አሳዘነኝ፣ ማርያምን አሳዘነኝ። ተላጭ ማሜ እኮ ለ ባይዘው ሀቦ ከማሜ መጫወት ማለት መብራት አያፋፍርም እንደሌለችው የቀጣሽው ይቀጣል። ግን ችግሩ ምን መሰለሽ? ዲስ ሪስፔክቱ ማች መሰዳደብ ዳት ኢዝ ናት ጉድ እንጂ ልጁ ቅጣት ላይ ታማኝ ነው። ማርያም ግን እንደ ማሜ ለሰው የሚጠቅም እዚ ጌመር የለም።

ረበሳ በሳው ዲቦራ ኤምጄ አባቴን ኤምጄን ሁሉ ሳይቀር ዲቦራ ተኝታለሁ ቤታ ብላ አንበሳውን አንገጋ አባቴን ሁሉ ሳይቀር እዛየው። ቆይ እናንተ እኮ የእኔ ልጆች እኮ ቅልጥፔላችሁ ናችሁ እ ውዶቼ ላክ ላክ አርጋችሁ ልኝ እንዳለ ለእኔ ተኝቼ ነው ለነገሩ ተወካዮች አሉ

እኔ እንዲያውም እነሱ እኮ ማታ ማታ ነው የሚገቡት። ማታ ማንካ ነበረ የማያቸው የነበረው ማለት ነው። ከዛ ዛሬ በቀን ገብተው አመለጠኝ፣ ተኝቼ ይሄ ማሜ ስንት አንበሳ ነው ናጭ? አራት ሺ አንበሳ ሺ ምናምን ዶላር ዳ ወጣች። ብዙ ጌም ነው ተጫውተ እንዴ። አቺ ምን አገባይ ስለሷ ገንዘብ እንዴ አይባልም። ቶፕ ላይ ይታያል ብዬሽ እኮ ነው፣ ቶፕ ላይ ይታያል

ስሚ እንትን ላይ አሁን ለምሳሌ እኛ ነን የምናቀው፣ መቶ ሺ ኮይን ሲሰጠን ሁለት መቶ ሺ ሶስት መቶ ሺ ኮይን ሲሰጠን ጌመሮች አቁጡ ስንት ብር እንደሆነ እናቋል፣ እንተዋወቃለን፣ ይሰራ ይሰራ ግን ያው ሌላው አያውቅም። ጌመር ብቻ ነው ስንት እንደሆነ የሚያውቅ አዎ። ሰዎች አሁን የፈለገ ስሚ፣ የፈለገ ራንኪንግሽን ዘጋሽ አልዘጋሽ አቡ ተጫዋቾች ወይም ተጫዋቾች አያውቁትም። የሚያውቀው ማን ነው የሚያውቀው ማን? እኔ አውቀዋለሁ። አሁን ለምሳሌ ሀቢባ ራንኪንግ ላይ ከላይ ማለት ነው ኮይኗም፣ ባየው በቃ ስንት እንደሰራች አውቀዋለሁ። ሂሳቡ ስንት እንደሆነ መቶ ሺህ ኮይን ስንት እንደሆነ አውቀዋለሁ። ሁለት መቶ ሺህ ኮይን አውቀዋለሁ። ለፍራግመንት እኮ ተዘጋም ተከፈተም እኮ አንድ ነው። ማሪ በራንኪንግ ካልሆነ መስጠቀል ለምሳሌ ከዓለም ስንተኛ ከዓረብ ሀገራት ስንተኛ እንደሆነ ያንቺንም ዝግ አታውቁም። አታውቁም እናንተ አንዳንድ አንዳንድ እንትኖች ካልሆኑ በስተቀር ጌም የሚያውቁ አለ። እንደዚህ እየተከታተሉ ካልሆኑ በስተቀር አታውቁም፣ አታውቁም በምን

ሜሊ ላ አንድአን አንተ አንተ ማሜ ማሜ እድሜ ላንተ አሰደብከኝ። እድሜ ላንተ። ስማ ማሜ እኔ እናንተ ከዚህ በፊት በርበሬ እየጠጣ ምናምን ቅጣት ታስታውሳላ በደምብ ተጫውተና በአንበሳም በምንም ቅጣት ተጫውተናል። የሆነ ሰው ግን ማለት ነው በጣም ያሳቀኝ ክርስቶስን ከኮመንት መጥቶ አቡዬ ለምለው ከማሜጋ ማትጫወችው ምናምን እያሉ ይጨቀጭቆኛል ማለት ነው። ከዛ እንደዛ ሲሉ አይ ከማሜጋ እኮ ብጫወት ችግር የለው ምናምን ግን እንደዚህ የሆነ በፖለቲካ የተሳደበው የዛ ጊዜ ነው ምንስ ስለነበር ምናምን ይላል ያወስደው ቤታ በስማ አመረግን ዚቲክቶክ ቤታ ዲቦራ ከማሜጋ ስለተጫወተኝ ቀንታ ተቃጥላ እሷ መጫወት ፈለገች። እኔና ማሜ እኮ ማለት ነው አቡ ተጫውተን በርበሬ አቀጥቶ ወይ መሜዳሊያን ከባልይ ምም በረንድ በደምብ እኮ ተጫውተናል። ገባሽ ማርያም ጋር የሚያደርጉትኝ ከእዛ ስም ለአንቺ ስም እኔ ለእኔ ብላችሁ አይደለም የምታደርጉት፣ እኔ ለማስጠላት ነው ጥረት የምታደርጉት እንጂ። አሁን እኔ ከሰው ጋር አልጣላም ነው እያልኩ ያለሁት በአንዳንድ ሰዎች የተነሳ ከሰው ጋር አልጣላም ነው። በሀቢባ እኮ አይቻልም፣ አቡ አንቺን ለማናገር ማለት ነው። በፖለቲካውን በምኑም እኮ ይመጡብኛል። ሁሉ ሰው ሲቃወም የማልቃወመው እኔ ሁሉ ሰውን ገለልላለሁ። እስኪ ያኔም ከአንቺ ጋር ሲሆን አሁን ማን ዝም ዝም ያኔ ግን እኔና አንቺ ብንጣላ የሚዳረስ ምን አስብ ምን እንደሚሉት ሰው ሁሉ ይተቃወማት ስተሰርታ ተሰርታ ምን ነው አንቺ ዝማርሽ ከፈለችሽ? እንዴ ምን አረጋችሽ? ይለ በውስጥ ይሉሻል፣ ይጽፍ ማርጊያም ይሉሻል። እግዚአብሔር ያሳይሽ። ከዛኔ አንቺ ተናድጄ እንድናገር ምናምን ነው ያንን ደግሞ ነው አልፈልገውም። በራሴ መንገድ ነው እንደ ድሮ መሄድ አልፈልግም። በቃ በራሴ መንገድ ነው ያወራ ነው። ምንድነው ደግሞ የሚታይ ነገር ነው ፈጥሬ ወይ በቅናት ምናምን ፈጥሬ አይደለም። እናንተም እየሰማችሁ ያሉት አሁን ከዲቦራ ጋር ለማጣላት

እንዴ አላበዙትም እንዲሆንስ እንዴ በቃ እሺ በቃ እሺ እላለሁ። ከዚህ በፊት ጋይስ ለምን መልስ አትስጭ ነው እንዴ ምትሉት? ላይክ ምንም መልስ አትስጭ እንደ አህያ ስትረገጭ እንደ አህያ ስትሰደቢ እንደ አህያ ሰው ሲናገርሽ በቃ ላይክ አታውሪ ነው እንዴ? እኔ ሳውራ ሊሞቱ ነው እንዴ? እኔ ልት- ልትታመሙ ነው እንዴ? ላይክ ደህና ናችሁ? አልጫወቱም ጌሙ። ላይክ ሀሳቤን እሰጣለሁኝ አልጫወቱም ጌሙ ላይክ ለአሁን እሺ ለእንደዚህ ሰው ሲላችሁ፣ በሶስት ሰው ነው ይህንን ነገር የተናገረው። መልስ መስጠት በዛ በኩል ያችኛዋ ነጭቅማ ለውቅ እንደዚህ ያላሰብኩትን መቤቴ ከንትና ጋር ስለተጫወተ ቀንት አባት ምናምን አሉ። ከዛ ደግሞ በዛ በኩል ደግሞ ሰውን ለማጣላት በዚህ ርቀት፣ አሁን ደግሞ ከዲቦራ ጋር ያሳየኝ ተጣልተው። ለዚህ መልስ መስጠት የለብኝም ላይክ ራሴ ማስከበር ለራሴ መቆም። ማነው ለኔ የሚቆመውን ያልገባኝ እንዴ፣ ማርያምን ላይ ለምንድን ነው ሰው ያልሆነን ያላሰበውን ነገር ሰውን ለማጣላት በዚህ ርቀት ለምን ይላሉ? ሀቢባም ትመልሳለህ ግን ምትመልሰው ግን ያው ስማቸውን ሳጠራ በሀሳቧ ትመልሳ አትመልሽም? አቡ ማለት እንደት ጠቅ አደርጋችኋለሁ፣ እንጂ እሱን እኮ አሁን አቡ ካየሽ ድሮ ማለት ነው። ድሮ ለመለሱልኝ ነገር መልሳለሁ አይደል? አቢባ ድሮ ካየሽ ነው። አሁን ላይ አልመለሱም እኮ ጌሜ ምናምን ነው እምጪው። አለ ለትንሽም መልስ አትስጭ እኮ የሚሉት አቢባ ለማለት ተጣላችሁ ተጣላችሁ፣ ከእንትና ጋር ይሏችኋል አይደል? ከማን ነው?

ሶስት ሰው ሶስት ሰው ደጋገመው፣ ይሄን ነገር ተረዳሽኝ? ሶስት ሰው ደጋግሞ፣ ከዛ ለምን የሚፈልጉት ቤታ፣ አንቺ እንድትናደጅላቸው እንዳልሆነ ያቁታል። አንቺ አንቺ በዲቦራ እንደማትቀኚ ውስጣቸው ያውቀዋል። ግን አውቀው ይሄን ነገር እሷ ራሱ ደውላ ጤነኛ አይደለም እያለች ነበር። ላይት ነው ለስቲ፣ እሷ ራሱ እንዲቀድማ አወራና ያማቸዋል። አለን አሁን፣ ኔክስት ደግሞ ታርጌታችሁ ለእናንቺ ነው ማጣላት እና ምናምን። እሷ አለች ይገባል። ከዚህ በፊት ምን ሲያረጉ ነበር? አቡዬ፣ እኔ ያኔ ስናገር ምናምን ማለት ነው ዝም በይ እስኪ እሷን ተመልከች። የራሷን ሰው አሁን የሆነ ሰው ሲናገራት ነበር ዲቦራ ነው ያሉ የሆነ ነገር ስሟን ሲያጠፋ ከዛ አትናገሯት ምናም ብዬ ስቆም፣ እስኪ ዝም በይ እሷን ያት ባለቤቷ እንኳን አታወራም፣ አንቺ ምታወሪ አንቺ እንድታወሪ ነው ምገፋፋሽ። ቁጭ ስንን ደግሞ ዲቦራ ባህሪዋን ያውቀዋለሁ ዝም ብላ እንድስትቀምጠን የተሳደብኩ ሰው አየሽ አይደለ፣ አንቺ እንደ መጥፎ ታሳይሻ አንቺ የተሳደብ እሷ ዝም ታለቻሉ። እኔን ለማጣረን ነው ይሄ። ትክክል አግባብ አይደለም ብዬ አከሸፍኩባቸው። ያ ሲከሽፍባቸው በእኔ ማድረግ ስለማይችሉ አሁን ደግሞ ወደ ዲቦራ ደግሞ መጡ።

ቲክቶክ ላይ እንደ ጓደኛ እንደ ባልና ሚስት አንድ ላይ ሁለት ሆኖ እንደ መምጣት ቲክቶክ ላይ ከባድ ነገር የላል።

አሁን ቤታ ጓደኛሽ አድርጪ ያልሽ፣ ቤታ ጓደኛና ዘይት ሁሉ ጓደኛ ነው። ግን እዚህ ጋር ጓደኛ ማለት ጓደኛ በውስጥ የሚያወራኝ ቤስት ፍሬንድ የለኝም። ቤስት ፍሬንዴ ባለቤቴ ነው። ሚስጥሬ ከባለቤቴ ጋር ነው። ኖርማል ጓደኛ ነው በውስጥ አለችኝ። በትግርኛ ደዚ ሀፍተይ አለችኝ። እህቴ ማለት እኮ ነው። ወይዬ ደዚዬ ወይዬ እኔ ፍቅር ለላይቭ ሲዳውን ፀጉሩ በጣም ያምራል። ደዚ ፀጉሩ አይላሹ በጣም ያምራል አይላሹ እኮ እያሉ ነበረ። አይንሽ ምንሆናል? ላይቱ እኮ ነው ጋይስ። አይንሽ ምንሆናል ሲሌ ነበር። እኔ ደግሞ ስለ ፀጉርሽ እና ስለ አይላሽሽ ነው ያወራሁት። ፏ ብለሻል። ልትሄጂ ነው። አምሮብሻል። እህቴን አመጣለሁ እህቴ እዛ ትውላለች ከእኔ ጋር ኦኬ ቤታ ይያሳያ ቁም ወይዬ ውዴ ፀጉሯ ተለያይቷል መልካቸው ተለያይቷል አይ ወንድ ነው ሴት

እንዲህ ጭራሽ ውሻ ቀለም የሚቀባል የውሻ ቀለም አለ? ጆሮዋን ጆሮዋን ለየት ልበል። ሀቦ ሰው ሁሉ አንድ አይነት ውሻ ሆነ። ስለ እዛ ጆሮዋን ጆሮዋን አራት እግሮቿን እቀባለሁ። ፒንክ የሆነ ያምራሉ ብታይ። ጫማ ውስጥ የለ ጫማ። ዛሬ ሆስፒታል ዳን የመጣችው ጠዋት ነኝ ሆስፒታል ሄዳ ጥርሷን ጥርሷ ማታ ሁለት ጥርሷን ተናለ። አልቀየረችም፣ አልቀየሩ ዴቪድ አልቀየረላትም። ተኝች ልብሷን ለብሳ ታይ ሆስፒታል እሷም ሄሪ ሄደው መድኃኒት ተሰጣቸው። አሁን ኳስ መልሳቢ ነው። ሄሪ እሷ ወንዱ ትልቁ ነው። ሄንሄሪ የወንድ ስም ነው። ኤሪ አርአይሪሪ ወንዱ ነው። ሄቨን ሴቷ ናት። ኮኮና ኮኪ ደግሞ አሉ ቶች ናቸው። ራቢቶቼ ኦኬ። ኮኮና ኮኪ ስማቸው። ስታሳዝን ታማ እኮ ነው። መድኃኒት ዛሬ ወሰደች፣ ግን ለፓውን ጨምራለች አለ። ጥርሷም እየወለቀ ነው እንትን ነው መሰለኝ ይሁን እንትን በልታለች አሉ እና ግን መዳን ይሰጣታል። ይሄሪም ተሰጥቷል። ይሄሪን አልጋ ላየሽ እንደ ሐሳብ እኔንም ብታሳድግኝ ያልሽ ነው። ሞዴሬተር ምን ምን አለሽ ነው

የራሱ አካውንት አንረባትቀ በኔ ነው እንዲመጣ አብረኛ አብረኛ የተቀጣን ምናምን እንጫወታለን። ትመጣለህ ዛሬ? አመጣታለሁ ለእኔ ብዬ አምስት ሰው አምስት ሰው አቡቆ ወይኔ ውድ ዋሴ ጮ ስሙትኝ፣ በኢየሱስ ተማማለኝ። ያ ብዳ ብዳ ደብሩን ንጠቀም። ዮናታን እየጠራሽ ነበረ። ዮናታንን በጊዜ ነው ማግኘት የምፈልገው፣ በሉትኝ እኔ እና እሱ ባለፈው ማርያምን ቅጥቅጥ አርጎ የወጣው ነገ በጊዜ በጊዜ 12 ሰዓት እንገባለን። እሺ፣ በጊዜ 12 ሰዓት እንገባለን። ዮናታን ንገሩት። ቤታ ነገ በኢትዮጵያ ከምሽቱ አንድ ሰዓት ግባ ብላ አለች።